ሰላም ሰላም ሰላም፣ እንዴት ናችሁ የኤችዲ አድማጭ ተመልካቾች። ኤችዲ ስፖርት እንደ ሁልጊዜውም ከጨዋታዎች በኋላ አጭር ምልከታዎችን ይዞ መጥቷል። ዛሬ ማብሪያችሁ ቆይታ የማደርገው ዳዊት ነኝ። እንዳልኩት አጭር ቆይታ ከትናንት ምሽቱ የአርሰናል ምናልባትም ቀን ልንለው እንችላለን፣ የአርሰናል ድል በኋላ የተባሉትን ምን በጎና ምን በስህተት መልኩ ሊጠቀሱ የሚችሉ ነጥቦች ነበሩ የሚለውን ጨዋታ የሚለውን ነገር ለማንሳት ወደ እናንተ ብቅ ብያለሁ። እንግዲህ ቻምፒየንስ ሊግ ተመልሷል። ሲመለስም በርከት ያሉ ጨዋታዎች ትናንት ተካሂደዋል። ዛሬም በጣም የሚጠበቁ በተለይ ሊቨርፑልን የሚመለከቱ ቼልሲን የሚመለከቱ ጨዋታዎች አሉ። እንዲሁ ሐሙስም ነገ የሚደረግ ከባድ ጨዋታ አለ የኬቨን ደብሮይን እንግዲህ ናፖሊ ወደ ሲቲ የሚመጣበት ወደ ማንቸስተር መጥቶ ከቀድሞ ክለቡ ማን ሲቲ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው ዋናው ትኩረቴ እንግዲህ ዛሬ የሚደረጉ ጨዋታዎች ላይ አጭር ነገር ለማለት እችላለሁ ወደ ኋላ ወደ ማጠቃለያ ላይ ግን አስቀድሜ እንዳልኩት ከአርሰናል ጋር በተያዘ በስታዲዮ ሳን ማሜስ የተካሄደውን ጨዋታ ነው በተወሰነ መልኩ ለእናንተ ላካፍል የወደድኩት የታዩ በጎ ነገሮች፣ እንዲሁ የታዩ ክፍተቶችን። በተለይ እንግዲህ ውጤቱ ሁለት ለዜሮ በሆነ ውጤት መጠናቀቁን ተከትሎ አርሰናል እንግዲህ ስኬታማ የተባለ ጨዋታን እንዳደረገ ውጤትን እንደወሰደ መናገር ይቻላል። ይሄ እንግዲህ የቻምፒየንስ ሊግ የካፕ ጨዋታ ነው። ቡድኖች በተለምዶ በካፕ ጨዋታ ላይ የሚያሳዩት ብቃት እንደ ዙር ጨዋታ እንደማይሆን የሚጠበቅ ነው የሚሆነው። በተለይ እንግዳ ቲሞች ደግሞ ወደ በተለያዩ ሀገራት ሄደው ባለ ሜዳውን ቡድን በሚገጥሙበት ጊዜ የሚገጥማቸው ፈተና ከባድ እንደሚሆን ይጠበቃል። እንግዲህ በሳን ማሜስም የታየው ይሄ ነው። በትናንቱ ጨዋታ የአትሌቲክ ቤልባው ደጋፊዎች ከዚህ ጨዋታ ቀደም ብሎ የተዘጋጁ ሙሉ ለሙሉ ቲሸርቶችን ገዝተው ቡድናቸውን ለመደገፍ ወደ ሜዳ እንደገቡ የሜዳ መግቢያ ትኬት ያላገኙትም ደግሞ ከሜዳ ውጭ በተዘጋጁ የተለያዩ መንገዶች የክለቡን ማሊያ ለብሰው በዚህ ጨዋታ እንግዲህ ቡድናቸው በጎ ውጤት እንዲያስመዘግብ በናፍቆት፣ በደስታ፣ በጥሩ ስሜት ሲከታተሉ እንደነበረ ነው ወደ ስፔን የወጡ መረጃዎች አስቀድመው ሲናገሩ የነበረው። እስቴዲየሙ ስለገባና ጨዋታውንም በቲቪም ለተከታተለ ደግሞ ይህ ስሜት ምን አይነት እንደነበረ በደንብ ሊታዘብ እንደሚችል ይታያልና ኤሌክትሪክ ኤሌክትሪክ መልክ የነበረው ነበር የ አትሌቲክ ቢልባኦ ስታዲየም የስታዲየሙም ኳሊቲ በነገራችን ላይ ልዩ ኳሊቲ ያለው ስታዲየም ነው። የተለየ ገጽታ ጨዋታውም እንዲላበስ ያደረገ ይመስላል እና አስገራሚ ምሽት፣ አስገራሚ የጨዋታ ዕለት እንደነበር አስቀድሞ ሊታይ ይችላል እና ቡድኖች፣ በተለይ ደግሞ እንግዲህ እንዲህ አይነት ደጋፊ በተለይ እንግዳ ቡድኖች እንዲህ አይነት ደጋፊ ፊት ለፊት ሲገናኙ የሚኖራቸው ባህሪ የሚያሳዩት የጨዋታ እንቅስቃሴ በተጋጣሚ ቡድን ደጋፊዎች በተጋጣሚ ቡድን ተጫዋቾች ተጽዕኖ ውስጥ ይወድቃሉ አይወድቁም የሚለው ራሱን የቻለ ትልቅ ነጥብ ነው። በትናንቱ ጨዋታ ላይ በተወሰነ መልኩ ተንጸባርቋል። አዎ፣ ሊታይ የሚችል ነጥብ እንደነበረው። በእርግጥ በውጤት ረገድ የተገኘ በአትሌቲክ ቢልባዎች በኩል የሚጠቀስ ነገር ባይኖርም በተለይ በመጀመሪያው 45 አርሰናል በጨዋታው ረገድ ይከተለው የነበረው ወይም ደግሞ ባለሜዳው አትሌቲክ ቢልባኦ ያሳየ የነበረው ነገር ከዚህ ከስቴዲየም ድባብ ከስቴዲየም ደጋፊው ጋር በደንብ የተሳሰረ እንደነበር ማየት ይቻላል እና ይህንን ጨዋታ አርሰናል በጥንቃቄ ማድረግን እንደመረጠ በመጀመሪያው አርባ አምስት ላይ በአንጻሩ ደግሞ ባለሜዳው አትሌቲክ ቢልባው ፈጠን ብሎ ወደ ጨዋታ እንቅስቃሴ ለመግባት ጥረት እንዳደረገ በጥልቅ የአርሰናል ተከላካዮችን በማስጨነቅ ሞር ፕረስ በማድረግ ተደጋጋሚ ጫና በማድረግ በተወሰነ መልኩ አግሬሽን ቻርጅ በመጨመር ፍጥነት በመጨመር የተወሰነ ለውጥ ለማምጣት እንዴት ጥረት እንዳደረጉ የነሱም እንግዲህ ይኸው እንቅስቃሴ በእርግጥ ኳስ በመቆጣጠር የበላይ ባይሆኑም ይኸው አስጨናቂ እንቅስቃሴያቸው አግሬሽናቸው፣ በተለይ በተለይም አርሰናል እንዳይረጋጋ ስህተት እንዲሰራ ለማድረግ ውጤት ለማግኘት ጎል ለማግኘት እንዴት ጥረት እንዳደረጉ አይተናል። ለዚህ ደግሞ የደጋፊው ሚና ትልቅ እንደነበረ በደንብ በደንብ ነበር የታዩ። በእርግጥ ይህንን ጨዋታ አስቀድሞ በተለይ ከአርሰናል ላይንአፕ አንፃር ለተመለከተ ወይም ላየ ወይም ደግሞ የተወሰነ ግምት ሊሰጥ ለሞከረ አርሰናል በዚህ መልኩ ይገባል ወይ ብሎ ጥያቄ እንዲያነሳ የሚያስገድድ ይመስለኛል። በግሌ ብጠየቅ አርሰናል በኖቲንግሃም ፎረስት ላይ የተጠቀማቸውን ተጫዋቾች በተወሰነ መልኩ ለውጦ እንደሚመጣ ግምት ወስጃለሁ። ደክላን ራይስ እዛ ጨዋታ ላይ ጀማሪ አልነበረም። ስለዚህ ይሄ ተጫዋች እንደሚጀመር ግምት ይወሰዳል። ኤዜ በመስመር ጀማሪ ነበር ኖቲንግሃም ፎረስት ጨዋታ ላይ ምናልባትም እንግዲህ ለማርቲኔሊ የመሰለፍ እድል ለመስጠት አርቴታ ጥረት ያደርጋል የሚል ግምት ይወሰዳል። ሜሪኖ እዚህ ጨዋታ ላይ ሊሰለፍ በድጋሚ ይችላል ወይ የሚል ጥያቄ ይነሳል። ምክንያቱም ሜሪኖን በኖቲንግሃም ፎረስት ጨዋታ ላይ እንግዲህ ዴክላን ራይስ ሲያርፍ የተሰለፈ ተጫዋች ከመሆኑ መነሻ መነሻ እንግዲህ ይህም ተጫዋች ሊያልፍ የሚችልበት እድል ይኖራል ወይስ ሚ ነው ምንድን ነው የሚል ጥያቄ ሊነሳ ይችላል። ሳሊባ እንግዲህ መጠነኛ ጉዳት ገጥሞት ከጉዳቱም ስለተመለሰ ማስኩራ ሊቀመጥ ይችላል። ይህ ተጫዋች ደግሞ ሊሰለፍ የሚችልበት እድል ይኖራል የሚል ግምት ነው እንግዲህ በግሌ የነበረኝ ማለት እችላለሁ። ጨዋታው ላይ ግን እንግዲህ አርቴታ አማካኝ መስመር ላይ ደክላን ራይስ ዙቤሜንዲና ሜሪኖን አሰልፏል። በወረቀት ሲታይ ጥንቃቄ ማድረግን እንደመረጠ የሚጠቁም ነው። ኦፍኮርስ እንግዲህ ሞር የመሀል ሜዳ የመሀል ሜዳ ሚና ያላቸው በጥልቀት በመግባት ነገር ተጽዕኗቸው የጎሉ ባለመሆኗቸው ኦፍኮርስ ሜሪኖ ከጊዜ ወደ ጊዜ እዚህ ቡድን ውስጥ የአጥቂነት ባህሪ የተላበሰ የዘን ቁጥር ሚና የተደራቢ አስር ቁጥር ሚና እየተሰጠው እንዴት እየተጫወተ እንዳለ ምናቅ ቢሆንም ይሄ ተጫዋች ዴክላን ራይስ ካለ ምናልባት ቡድኑ ሞር ፍሌር እንዲጨምር፣ ሞር ኳስ አማካይ ላይ እንዲቆጣጠር፣ ሞር የማጥቃት እንቅስቃሴ ወደፊት እንደሚሆን ኳስ መያዝ የሚችል ተጫዋችን ያሰልፋል ከሚል ግምት መነሻ ኑዋንሪን እዚህ መስመር ላይ ወይም ደግሞ የተወሰነ ሜክሺፍት አድርጎ ኤዜ ወደ መሃል ገብቶ እንግዲህ ማርቲኔሊ በመስመር ይወጣል የሚል የግል ምልከታ ነበር። ይበግል ይህ አልሆነም። እንግዲህ በእርግጥ እንግዲህ ሶስቱም የተመረጡት ተጫዋቾች የመከላከል ወይም ደግሞ ወደኋላ አፈግፍጎ ቡድኑ ችግር ውስጥ ቢገባ ጫና የመቋቋም ባህሪ ይኖራቸዋል ተብሎ ቢታመንም በእንቅስቃሴ ረገድ ግን እነዚህም ሶስቱም ተጫዋቾች ሚናቸው ቡድኑ ችግር ውስጥ እንዳይወድቅ የመከላከል ነበር ከተባለ አልነበረም። በእንቅስቃሴ ሂደት ሁሉም እንደታዘበው ቡድኑ ጫናው ሲገባ ኦፍኮርስ ሁሉም ተጫዋቾች ሚናቸው እንቅስቃሴዎችን የማቋረጥ ተጋጣሚ የበላይ ሆኖ የጎል እድሎች እንዳይፈጠር ጥረት በማድረግ ረገድ ሁሉም የበኩላቸውን ሚና ተወጥቷል። ሲያጠቃ ግን ቡድኑ በተለይ የሜሪኖን ሚና በአንዳንድ ጊዜ በአራት አራት ሁለት መልክ በሚመስል መልኩ ተደራቢ አጥቂ ሆኖ ያየነበት ሁኔታ ደክላን ራይስም ወደፊት የሚሄድበት ሁኔታ አንዳንዴ ዙቤመንዲና ደክላን የሚቀያየሩበት ሁኔታ በእንቅስቃሴ ረገድ ብዙ የተፈጠረበት ነበር ማለት ይቻላል፣ በአጠቃላይ በጨዋታው እንቅስቃሴ። ስለዚህ በወረቀት የታየው ሙሉ ለሙሉ የመከላከል ባህሪ ያላቸው የተባሉ ተጫዋቾች ሪል የመከላከል ባህሪ ነበራቸው ወይም ቢባል አይደለም ወደሚል ድምዳሜ ሊያደርስ እንደሚችል ግምት ይወሰዳልና፣ በዚህ ረገድ እንግዲህ በእንቅስቃሴ ላይ ሊቀያየሩ የሚችሉ ነገሮች እንዳሉ ይታያል። ግን ዝም ብሎ ራፍሊ ላይን አፑን ከውጭ ለተመለከተው ልክ ሊቨርፑል ላይ አርቴታ ሊከተል የነበረውን አይነት አፕሮች የመከተል አዝማሚያ ነበር ይታይ የነበረው በእርግጥ የመጀመሪያው አርባአምስት ላይ በሁለቱም ቡድኖች በኩል የተፈጠሩ ድሎችን ማነስ አርሰናልም መወር ጨዋታውን እንግዲህ በተከላካይ መስመር ላይ በራሱ ተከላካዮች መካከል የመቆጣጠር ባህል ቢኖርም አማካይ ላይ መወር ዶሚኔት አድርጎ እንቅስቃሴውን ወደፊት መምራት ወደ አጥፊዎች እንደ ልብ ኳሶችን የማድረስ ባህሪ አለመላበሱ ሲታይ የእውነትም ይሄ ስል የነበረው ጀኒዩን የሆነ ክሬቲቭ የሆነ ኳስን መቆጣጠር የሚችል እንቅስቃሴን በተለይ በተለይ ከተከላካዮች ተቀብሎ ራሱን አረጋግቶ ወደ መስመርም ወደ ፊት ለፊትም አጥቂዎችንም የመስመር አጥቂዎችንም የማጫወት ዝንባል ያለው ተጫዋች አለመኖሩ እንከን፣ ክፍተት እንደነበረው በደንብ ይታይ ነበር። እንግዲህ በእርግጥም እነዛም የራሳቸው እንግዲህ ጫና የመፍጠር ነገር ቢኖርም በመጀመሪያው አርባ አምስት ላይ እነሱም የነበራቸው ኢንቴንት ጎል ለማግኘት የፈጠሩት አጋጣሚ እድል ምናምን ሲታይ በጣም ደካማ እንደነበር የታዘብንበት 45 ነበር ማለት ይቻላል። ሁለተኛው አርባ አምስት ላይ እንግዲህ አርሰናል ከመጀመሪያው አርባ አምስት ለሰን የወሰደ ምናልባትም እንግዲህ ጨዋታውን ዝም ብሎ በዚሁ መንገድ እየገፉ መሄድ የሊቨርፑል አይነት አንድ ለየት ያለ ቅጽበት ከተፈጠረ ቡድን ውጤት እንዳያጣ የመስጋትን ባህሪ በደንብ አርቴታም የተገነዘበ ይመስላልና በተወሰነ መልኩ ኢንቴንስቲ ጨምሮ ለመምጣት ጥረት የተደረገበትን ሁለተኛ አርባ አምስት አይተናል። በዚህ ሂደት ውስጥ እንግዲህ እነሱም ተጫዋች ሲቀይሩ አርቴታ የሚያደርጋቸው ለውጦች ለውጦቹ አሜዚንግ በሆነ መልኩ እንዴት ውጤታማ እንዳደርጉት ታይቷል። እንግዲህ ትሮሳድ እና ማርቲኔሊን ነው የቀየረው። ሁለቱ ተጫዋቾች አንዱ ለአንዱ ኳስ በመስጠት ሁለት ጎሎች እንዲቆጠሩ እድል ፈጥሯል። ስለዚህ የአርቴታ ለውጥ ስኬታማ ነበረ በዛ ቅጽበት ሊባል የሚችልበት ሂደት በደንብ ጎልቶ የወጣ ነበር ማለት ይቻላል። እና በአጠቃላይ የጨዋታ ሂደት እንግዲህ የአርቴታ በሁለተኛው አርባ አምስት ላይ የተደረገ ለውጥ እጅግ በጣም ጠቃሚ ለውጥ፣ ልዩ ለውጥ፣ ጥሩ ለውጥ፣ ውጤታማ ለውጥ ነበር ማለት ይቻላል። በተለይ ደግሞ እነዚህ ተጫዋቾችን ወዲያው በቅጽበት ለውጦ ማርቲኔሊም እንግዲህ ከተከላካይ መስመር ተነሶ ሁለት ሶስት ተጫዋቾች ነክሰውት በስተመጨረሻ ትሮሳድ በእግሩ ያቀበለውን ኳስ ራሱ ተቆጣ ተቆጣጥሮ ሄዶ በጥልቀት በራሱ ጥረት ያስቆጥረበት መንገድ እጅግ በጣም አስደናቂ ነበር። እንግዲህ ለውጡንም እዚ ጋ ሳናደንቅ እንዳናልፍ አድርጎናል። እንዲሁ ማርቲኔሊም በሂደት ሁለተኛ ጎል ያገኘበት መንገድ በተመሳሳይ መልኩ የሚጠቀስ ነው። እንግዲህ እንዳልኩት እዚህ ጨዋታ ላይ የሚነሱ በጎ ጎኖች አንዱ አሁን የጠቀስኩት ይሄ ፖስቲቭ ለውጡ የማርቲኔሊ ትሮሳርድ መምጣት እንደሆነ በእርግጠኝነት መናገር ይቻላል። እንዳልኩትም በተለይ ሊቨርፑል ላይ የተፈጠረው አይነት ነገር ደግሞ ሊመጣ ነው ወይ ብለው ደጋፊዎች ጥርጣሬ ውስጥ እንዳይገቡ ያደረገና እንግዲህ ጨዋታውንም የጨዋታውንም መንፈስ ሙሉ ለሙሉ የቀየረ በሂደትም ሁለተኛ ጎል እየፈጠረላቸው እንደነበረ አይተናል። ትሮሳርድ በነገራችን ላይ እንግዲህ ከቤንች ተነስቶ ጎል ሲያስቆጠር አስረኛ ሆኖ ተቆጥሮለታል። እና በዚህ አጋጣሚ ከቤንችም ተነስቶ አራት አሲስት ያደረገ ተጫዋች መሆኑ ሲታሰብ እንዴት የተጫዋች እንግዲህ ኢንፍሉዌንሻል ሰብ ወይም ደግሞ ተቀይሮ በመግባት ልዩነት በመፍጠር ረገድ እንግዲህ ምናልባት ቁልፍ ተጫዋች እንደሆነ አርሰናል ከመጣ ጀምሮ ይህ ቁጥር በደንብ የሚያሳይ ነው የሚሆነው። የብቃት ጥያቄ የተነስቶበት እንግዲህ ወደ ቤንችም የወረደው የማርቲኔል ጥረት እጅግ በጣም ሊደነቅ ነው የሚገባው። እንግዲህ አንዳንድ ተጫዋቾች እንግዲህ ብቃት ጥያቄ የተነስቶባቸው ከራሳቸው ከነሱ ብቃት የተሻለ ተጫዋቾች እንኳን መጥተው ቡድኑ ሲሰለፉ ሲያዩ ነገሮችን በጸጋ ከመቀበል ይልቅ ወደ እብሪት፣ ወደ መጥፎ ስሜት፣ ወደ ትቢት የመመራት ነገር አለ። ይሄ ተጫዋች ግን በባህሪ ስራውን አክብሮ የሚሰራ የተሰጠውን ነገር የተተቸውን ነገር ሁሉ ተቀብሎ ውጦ ለበጎ ነገር የሚተገበር አይነት ለበጎ ነገር የሚለውጥ አይነት ተጫዋች በመሆኑ መነሻ እንግዲህ ይህንንም ድል የተጠቀመበት ሁኔታ በእርግጥም የሚያስሞግሰው እንደነበረ እንደ ፖስቲቭ ሊጠቀስ እንደሚችል መጥቀስ ይቻላል። ከዛ ውጪ ለአርሰናል ፖስቲቭ ነበር ተብሎ ሊጠቀስ የሚችለው የተከላካዩና የግብ ጠባቂዎች ውጥረት ነው። በተለይ በእንቅስቃሴ የመጨናነቅ ባህሪ በነበራቸው እና የደጋፊውንም የአትሌቲኮችንም ኢንቴንሲቲ ፕሬሲንግ አግሬሽን በመቋቋም ረገድ የአርሰናል የተከላካይ መስመርና ግብ ጠባቂ ያሳዩት ጥረት እጅግ የሚደንቅ ነበር ማለት ይቻላል። እንግዲህ በተለይ የኋላ አራቱ ተከላካዮች ጥረት በጣም አስደናቂ ነው። እንግዲህ ቡድኑ በተለይ በመከላከል ረገድ እንግዲህ ሊጉ ከተጀመረ ጀምሮ የተቆጠረበት እስካሁን አንድ ኳስ እሱም በቆመ ኳስ በሊቨርፑል በኩል ነው እና በእንቅስቃሴ እስካሁን አንዳችም ጎላ ለማስተናገዱ ሲታይ ምን ያህል እንግዲህ የአርሰናል የኋላ

ጠንካራ መሆኑ አውሮፓ ላይ በደንብ በተሳካ መልኩ እንግዲህ ጥረት እያደረገ በስኬት ይወጣ እንደሆነ ያሳያልና ምናልባትም ቅድም መግቢያ ላይ የአርሰናልን የተከላካይ መስመር ጥንካሬ በማሰብ ይመስላል። አርቴታ አማካይ መስመር ላይ የተወሰነ ክሬቲቪቲ ፍሌር ያለው ተጫዋችን የመጠቀም ኳሊቲ ቢጨምር የሚል ሀሳብ እንድሰነዘር ያስገደደኝ የሚመስለኝ ይኸው የአርሰናል የተከላካይ መስመር ነው። እንግዲህ ይሄ የተከላካይ መስመር እጅግ በጣም አስጠናቂ ነው። ማስጠነቁ ደግሞ ከሌ ከከሌ የሚባል ብቻ ሳይሆን አራቱም የኋላ ተከላካዮች በሚያስብል መልኩ ነበር ማለት ይቻላል። እንግዲህ ገብርኤል አምበል ሆኖ ነው የገባው። እንግዲህ ሶስተኛ ቡድኑ አምበል ነው ሁለቱም ባለመኖራቸው መነሻ እሱ ነው እንግዲህ የአርም ባንዱን አድርጎ የገባው። ይህንንም ኃላፊነቱን በሚገባ በበላይነት እንደተወጣ አይተናል። አጠገቡ ያለውና ሳሊባን ተክቶ እንግዲህ የተሰለፈ ያለው ማስኩራ ማስደነቁን ቀጥሏል። ከዚህ ቀደምም እንዳልኩት እዚህ ሊግ ውስጥ ረጅም ጊዜ የቆየ አይነት ባህር የተላበሰ ተጫዋች ነው የሚመስለው። እርጋታው፣ ጨዋታ የሚያነብበት መንገድ፣ ፓሶቹ፣ የሚሰጣቸው ኳሶች ያለመዛነፍ እጅግ አስገራሚ ነውእና ጨዋታ የማንበብ ኳሊቲው ራሱ እጅግ የሚደነቅ ነው።

ለሳሊባ ከጉዳት መልስ ፈጠን ብሎ ወደ ሜዳ እንዳይገባ በቂ ረፍት እንዲሰጠው እንዴት እንዳደረገ በደንብ እያየን ነው የሚገኘው። ይሄ እንግዲህ ጥሩ ራስ መታት ለአርቴታ ይሆናል ብለን ስንጠቅስ የነበረ ተከላካይ ከመሆኑ መነሻ ግዢውንም የተጫዋቹም ጥረትንም የአርቴታ አጠቃቀምንም እዚህ ላይ በበጎ መልኩ ማንሳት የሚቻል ትልቅ ነጥብ ነው ብዬ ለመናገር እችላለሁ። እነዚህ በተለይ ሁለቱ ቁልፍ ጉዳዮች ነበሩ ማለት ይቻላል። በተለይ ከጥንካሬ ከበጎ ነገር አንጻር አርሰናል ላይ በተለይ የተከላካይ መስመር የትንበርም እንዲሁ ሀላፊዎሪም የመከላከል ኳሊቲያቸው እጅግ አስደናቂ ነበር። ምንድነው በአግሬሽን መልኩ ወይም ደግሞ ጫና ባለው መልኩ፣ ግጭትና ንክኪ ባለው መልኩ የሚደረገውን ነገር በደንብ የመቋቋም ኳሊቲያቸውን በደንብ ታይቷል። እነዚህ የተከላካይ መስመር ተጫዋቾች ማለት ይቻላል። በችግር ሊነሳ የሚችለው እንግዲህ ከአርሰናል የትናንት የሁለት ለዜሮ ድል አንዱ በመስመር እንግዲህ የሚደረገው እንቅስቃሴ ውጤታማ አልነበረም። ኦፍኮርስ ቡድኑ እንዳልነው በአመዛኙ በማጥቃቱ ረገድ የነበረው ሚና ደካማ ነበር ማለት ይቻላል። በውጤት ረገድ የተገኘው ውጤት እጅግ አስደናቂ ቢሆንም በማጥቃቱ ረገድ የነበረው ሚና ደከም ያለ ነበር። ተደጋጋሚ ድሎች አይፈጥርም። የዮክሬስ የመነጠል ነገር በደንብ ይታይ ነበር። በማጥቃት ረገድ ማዶኬ በመስመር ይዟቸው በግሉ አልፎ የሚሄደው እንቅስቃሴ ወይም በተደጋጋሚ ፔናልቲ ቦክስ ውስጥ በነፃነት ለመድረስ የሚያደርገው ውጥረት የተሳካ ቢሆንም ያለቁ እጣጣቸውን የጨረሱ ኳሶች በመስጠት ረገድ ግን ትልቅ ችግር እንዳለበት በድጋሚ ታይቷል። እና ያንድ ተጫዋች ደግሞ እንግዲህ በመስመር የሚደረግ እንቅስቃሴ ዘር በመስጠት አሊያም ደግሞ ጎል በማስቆጠር የማይታጀብ ከሆነ በዚሁ መልኩ በተደጋጋሚ የሚቀጥል ከሆነ እንግዲህ ኢንድ ፕሮዳክቱ ላይ ጥያቄ የሚያስነሳ በሚመስል መልኩ የሚያባክናቸው እድሎች የሚሰጣቸው ያለቁ የመጨረሻ ኳሶች ጥሩ እንዳልነበሩ አይተናል። ስለዚህ በሱ መስመር በግሉ የሚያደርገው ጥረት እንደተጠቀሰው ሁለትዮ የሆኑ ተጫዋቾች እየመጡበት የእርሱ ሚና ለማጨናገፍ የሚደረገው ጥረት በርክቶ በመጣበትም ሁኔታ እንግዲህ በግሉ ጥረቱ ይታይ ነበር። ግን እንዳልኩት እንዲህ አይነት ጥረቶች እንግዲህ ያለቁ የመጨረሻ ኳሶችን በመስጠት አለያ በጎል የማይታጀቡ ከሆነ በተደጋጋሚ በዚሁ መልኩ የሚባክኑ ከሆነ እንግዲህ የተጫዋቹን ጥረትም ልፋትም ሁሉ ከንቱ የሚከቱ ነው የሚሆኑትና እዚህ ላይ ጥያቄ እንዲነሳ የሚያስገድዱ አይነት ባህሪዎች በተወሰነ መልኩ ታይቶበታል። ለዚህ የተሰጠውን እንግዲህ የማርቲኔሊን ቦታ ለመልመድ ጥረት እያደረገ እንዳለ እንግዲህ በተለምዶ ይሄ ተጫዋች ከዚህ ከመስመር ወይም በመስመር እንቅስቃሴ እንዲያደርግ አይደለም በቀደሙ ክለቦች ውስጥ ሲያገለግል የነበረውና ይህም ቦታ ለመልመድ ጥረት እያደረገ እንዳለና በታሰበው መልኩም በዚህ ቦታ ላይ ተጽዕኖ ለመፍጠር እንዳልቻለ በዚህ ጨዋታ እንቅስቃሴ ላይ ታይቷል። እንግዲህ ይሄ አንድ የአርሰናልን የማጥቃት እንቅስቃሴ ገድቦታል ተብሎ ሊነሳ የሚችል ነጥብ ነበር ማለት ይቻላል። ከዛ ውጪ እንዳልኩት ይሄ ዲፌንሲቭ የሚመስለው ዲፌንሲቭ የሚመስለው የአማካይ መስመር የክሬቲቪቲ ጉዳይ ቅድመም ስጠቅሰው የነበረው የክሬቲቪቲ ጉዳይ በተወሰነ መልኩ የአርሰናልን እንቅስቃሴ ችግር ላይ የጣለው መስሏል። እንግዲህ እንዳልኩት ኳሶችን ይቆጣጠር ነበር፣ በብዙ መልኩ አርሰናል ይታያል። ግን የኳስ ቁጥጥሩ በግብ ጠባቂው እና በአራቱ ተከላካዮች እና በዞቤ ሜንዲ መካከል በስፋት ሲሆን ነበር የሚታየው። ይሄ እንግዲህ አደጋ የሌለው ከሆነ በተለይም ደግሞ ከተከላካዮች በቀጥታ ኳስ ወደ አማካኝ በተለይ መሀል ለመሀል የሚጣሉ ኳሶችን የመቀበል ነገር ያንንም ተቀብሎ ደግሞ በግል ጥረት በግል የኳስ ችሎታ ሌሎች የቡድን ተጫዋቾችን እንደ ልብ እንዲንቀሳቀሱ የማድረግ ነፃነት እንዲሰማቸው የማድረግ ተጫዋቾችን የመቀነስ አብዶ የመስራት እንዲህ እንዲህ አይነት ኳሊቲ ያለው ተጫዋች ቡድን ውስጥ ባለመኖሩ ይሄ ክፍተት ታይቷል። በእርግጥም ይህንን እንዲህ አይነት ጨዋታዎች ላይ እንግዲህ አርቴታ በእርግጥም ለጨዋታው ከሰጠው ትኩረት መነሻ ነው ሊባል ይችላል። ምክንያቱም አዌይ ነው፣ የቻምፒየንስ ሊግ ጨዋታ ነው። እንግዲህ የካፕ አይነት ባህሪ ያለው ጨዋታ ነው፣ ምንም አይነት ነገር ሊፈጠርበት የሚችል ጨዋታ ነው። ቡድኖች በቅጽበት የሆነ የተለየ ነገር ሊፈጥሩ ይችላሉ። የዙር አይነት ጨዋታ ባህሪ ስላልተላበሰም የጥሎ ማለፍ አይነት ባህሪ የተላበሰ አይነት መልክ ሊኖረው ስለሚችልም ኤኒቲንግ ካናፕን በሚል እንግዲህ አርቴታ የጥንቃቄ ነገር በተወሰነ መልኩ መስራቱን በኋላ ደግሞ እንግዲህ ባደረገው ለውጥ ውጤታማ መሆኑ አይቷል። ግን um... የድፍረት ነገር እንግዲህ የጨዋታዎችን ባህሪ በመረዳት እንግዲህ ቶሎ ለውጦች የማድረግ ነገር በአርቴታ በኩል እኔ በግሌ ባየሁት፣ አማካይ መስመር ላይ በዚህ ረገድ የተወሰነ ጫና ነበረው፣ ልዩነት ነበረው። ኦፍኮርስ እንግዲህ ነፍ ዘዴ ያደረጋቸው ለውጦች ውጤታማ ስለሆኑ እና የገቡ ተጫዋቾች እንግዲህ ውጤቱን ስለቀየሩት ሁሉንም ነገር ሊያስረሳ ይችላል ተብሎ ሊነሳ ይችል ይሆናል። ነገር ግን ይሄ ጨዋታ ዜሮ ለዜሮ ቢጠናቀቅ አንዱ እንደ ዊክ ሊንክ ሊጠቀስ የሚችለው የአርሰናል የአማካይ መስመር ተጫዋቾች በዚህ ረገድ የተካኑ አለመሆን ወይም ደግሞ ክሬቲቭ ባህሪን የተላበሰ አለመኖር አለመሆን እንቅስቃሴውን በበላይነት በመምራት ረገድ በተለይም ሰከንዳፍ ላይ በተወሰነ መልኩ ገፋ አድርገው የአትሌቲክ ቢልባኦ ተጫዋቾች ወደ መሃል መሀል አካባቢ ላይ እንዲጨናነቁ ወደ ራስ ወደ አርሰናል ጎልና ግብ ክልል አካባቢ ከመምጣት ይልቅ አማካኝ መስመር ላይ እንዲገደቡ በማድረግ እንዲሁ ኳሱን አማካይ ቦታ ላይ በመቆጣጠር የፈጠሩትን ነገር እንግዲህ በክሬቲቭ ፕሌየርስ ምልህ ልዩነት መፍጠር ይቻላል የሚል እኔ ግል መልከት አለኝ። ይህን እንደ አንድ በተወሰነ መልኩ ችግር አድርገን ልናየው እንደምንችል እናስባለን፣ አስባለሁ። በተለይም ደግሞ እንግዲህ የዮክሬዝ እዚህ ቡድን ውስጥ በተወሰነ መልኩ አለመዋሃድም የሚመጣው እንግዲህ በማጥቃት እንቅስቃሴው ላይ ኳስ ተቆጣጥሮ ቡድኑ ይበልጥ ወደፊት በመሄድ በማጥቃት እንቅስቃሴው ላይ እንግዲህ ልዩነት ለመፍጠር የሚደረገው ነገር ከዚሁ ከኳስ ኳስ ፕሮሰስ ከማድረግ እንቅስቃሴን አማካኝ መስመር ላይ ሞር ዶሚኔት ከማድረግ የሚመነጭ በመሆኑ ይሄ አልተሳካም ሊባል ይችላል። በተወሰነ መልኩ ያየሁት ክፍተት ነው ብዬ ለጠቅስ የሚችለው ነጥብ ነው። በተረፈ ግን እንዳልኩት መግቢያዊ ላይ አርሰናል ከሜዳው ውጪ ወጥቶ ሊያውም በቻምፒየንስ ሊግ የመክፈቻው የመጀመሪያው ጨዋታ በ በርካታ የተጋጣሚ ደጋፊዎች ልዩነት መፍጠር መቻሉ በትልቁ ሊጠቀስ የሚችል ነው ብዬ ነው የማነሳው። እንግዲህ ጣፋጭ ድልም ነበር ማለት ይቻላል። ከጨዋታው በኋላ በርከት ያሉ አስተያየቶች ተሰጥተዋል። እንግዲህ በቀጣይ አርሰናል ከዚህ ጨዋታ በተለይ ሊወስድ የሚችለው በአሰላለፍም ረገድ ተጫዋቾችን በቀጣይ ከሲቲ በሚደረገውም ጨዋታ በመጠቀም ረገድ ምን መልክ ይኖረዋል የሚል በርካታ ሀሳብ ተነስቷል። እንግዲህ የማስኩዌራን ብቃት ያዩ ሳሊባ አሁንም በቂ ረፍት ማጣጣም አለበት። አገገሙ ሙሉ ለሙሉ ወደ ሪትም እንደገና ወደ ትሬኒንግ ከመመለስ እና ለዚህም ጨዋታ ፊት ከመሆን ይልቅ ይህው ተጫዋች ይቀጥል የሚል ሀሳብን በተወሰነ መልኩ ሲያንሸራሽሩ ሰምተናል። የኤዜንድ ካም ላይ እና በተወሰነ መልኩ እንግዲህ ማርቲኔሊ ገብቶ ልዩነት መፍጠሩን ተከትሎ ማርቲኔሊ ለሲቲ ጨዋታ የማጨት ነገር በተወሰነ መልኩ ተንጸባርቆ አይተናል። በሳምንት እንግዲህ ትልልቅ ሶስት ጨዋታዎችን የሚያደርጉ ተጫዋቾች መኖራቸው ሲታሰብ እንግዲህ አርቴታ ከወዲሁ የሚያምናቸው ላይ ብቻ ተኩሮ የተወሰ የተወሰኑትን ተጫዋቾች አቅም ኮዲዮ መጨረስ ላይ በአተኩር የሚል የተወሰኑ ሀሳቦች ሲነሱ አይተናል፣ እና ምን መልክ አለው ለቀጣይ ጨዋታ የሚለው ነገር በትልቁ ሊነሳ የሚችል ነጥብ ይመስለኛል። ይሄ ደግሞ እንግዲህ ከፊት ለፊታችን ብዙ የሚነሱ ነጥቦችም ስላሉ ወደፊት የምናዳብረው ጉዳይ እንደሚሆን ሀሳብ ለመስጠት ነው። ከዛ ውጭ እንግዲህ ቶትናም ቢሆን የመክፈቻውን ጨዋታ በራሱ ስቴዲየም አንድ ለዜሮ አሸንፏል። እነሱም አስደናቂ ምሽት እንደነበረ አስተውለናል፣ ከቶትናምም አንጻር። ከዛ ውጭ ግን ዛሬ የሚጠበቁ በተለይ ትልልቅ ሊባሉ የሚችሉ ጨዋታዎች አሉ። የባየር እና የቸልሲ ጨዋታ የትልቅ ጨዋታ ነው በነገራችን ላይ ሚዩኒክ ላይ የሚደረግ ጨዋታ ነው። እንግዲህ በቸልሲዎች በኩል ምን ነገር ሊፈጠር ይችላል እናያለን። በፕሪሚየር ሊጉ ቸልሲዎች ነጥብ በስተመጨረሻ የጣሉበት የበቀደሙ ጨዋታ እጅግ አስቆጪ እንደነበር ይታያል። ከዛ ውጭ እንግዲህ ከዛ ስሜት አገግመው ባየርን ሜዳ ላይ እንግዲህ በቻምፒየንስ ሊጉ ምን ይፈጥራሉ የሚጠበቅ ነው። ከዛ ውጭ ግን ትልቁ የሚጠበቀው በአንፊልድ የሚደረገው የሊቨርፑልና የአትሌቲኮ ማድሪድ ጨዋታ ነው። እንግዲህ የሳቀን ብዙዎች እየጠበቁት ነው። እዚህ ጨዋታ ላይ የመሰለፍ ዕድል የተወሰነ የመሰለፍ ዕድል እንደሚሰጡ አሰልጣኝ ስሎት ትናንት በጋዜጣዊ መግለጫ ላይ ሲናገሩ ሰምተናቸዋል። እንግዲህ ከሊቨርፑል ደጋፊ በሜዳው እንዲተዋወቅም ከሚል ስሜት የመነጨ ነው። በቀደሞ የፕሪሚየር ሊግ ጨዋታ ያላሰለፍ ነው የሚል ሀሳብም ሲሰጡ ሰምተናቸዋል። ስለዚህ እዚህ አንፊልድ በሚደረግ ጨዋታ ላይ ይሳቅን እንጠብቃለን። አትሌቲኮ ማድሪድ እንግዲህ ያው ሙሉ ለሙሉ በመከላከል በመልሶ ለማጥቃት በሚደረግ ጥረት በጣም አስቸጋሪ ለመሆን ወደ ሜዳ እንደሚገባ ይጠበቃል እና ሊቨርፑል በዚህ ረገድ ይህንን ሰብሮ ምን አይነት ውጤት ማምጣት ይችላል የሚታይ ነው የሚሆነው። አዳዲስ ፈራ የሚሆኑት እንደነ ቬትስ አይነት ተጫዋቾች ገና ከቡድኑ ጋር ለመላመድ የሚቀራቸው ነገር እንዳለ ታይቷል። በአጥቂ መስመር ላይም እንግዲህ ያሉት ተጫዋቾች ኢቮልቭ አላደረጉም፣ ሳላን ጨምሮ አሁንም ገና የሚቀሩ ነገሮች አሉ። ሊቨርፑል በተወሰነ መልኩ እንግዲህ ከውጤት ጋር በተያያዘ የሚነሳበት ክፍተት የለም፣ ግን ከእንቅስቃሴ ጨዋታዎችን ከመግደል እድሎችን ከመፍጠር አሳምኖ ከማሸነፍ አንጻር እንግዲህ እስካሁን ያሳየን አንዳችም ነገር የለም። ይሄ ደግሞ በውጤት እየታጀበ የሚቀጥል ከሆነ ቡድን ውስጥ ያሉ ያለመዱም ሆነ የብቃት ጥያቄ የሚነሳባቸው ተጫዋቾች የብቃታቸው መጠን እየተሻሻለ ሲመጣ ይዞ የሚመጣው ነገር ልዩ እንደሚሆን ነው በርካቶች የሚያነሱት ከዚህ መነሻ ይመስላል። ይሄ እንግዲህ ከአራት አራት በፐርፎርማንስ ሳይሆን በውጤት የታጀበው የሊቨርፑል ጉዞ የሻምፒዮንነት መገለጫ ነው በሚል በርካቶች ሀሳብ ከወዲሁ እንዲሰጡበት እያስገደደ ያለ ነጥብ ይመስላል በርግጥም እንግዲህ ሊቨርፑል በዚህ በአትሌቲኮ ማድሪዱ ጨዋታ ላይ ከሰሞኑ የሚታይበትን እንቅስቃሴዎችን ሞር ዶሚኔት የማድረግ በርካታ የጎል እድሎችን መፍጠር የተጫዋቾችን የተለየ ኳሊቲ የማውጣትን ነገር ያሳየናል አያሳየንም የሚለው ነገር የሚጠበቅ ነው የሚሆነው በእርግጥም በርግጥም ይሄ ጨዋታ ከአሉት ሁሉ ጨዋታዎች የተለየ ቦታ ሊሰጠው እንደሚችል ግምት መውሰድ ይቻላል። ፔጂ እንዲሁ ከአትላንታ ጨዋታ ላይ አያክስና ኢንተር የሚገናኙበትም ጨዋታ አለ። በነገራችን ላይ እንግዲህ ሶስት ሰዓት ላይ የሚደረጉ ከበድ ከበድ ያሉ ጨዋታዎች አሉ። የሲቲን ጨዋታ በተመለከተ ግን ሐሙስ የሚደረግ ጨዋታ ነው። በነገራችን ላይ ሲቲ ሐሙስ ጨዋታ አድርጎ ነው እንግዲሁ ደግሞ አርሰናልን በኤምሬትስ የሚገጥመው አርሰናሎች እንግዲህ በዚህ ረገድ ሁለት ቀን ከሲቲ የተሻለ የእረፍት ጊዜ እንደሚኖራቸው ይታያልና ይህም ጨዋታ አብዝቶ አብዝቶ የሚጠበቅ ጨዋታ ነው። ለሁሉም እንግዲህ ይህንን ህል በግሌ የአርሰናልን ጨዋታ መነሻ በማድረግ እንዲሁ ደግሞ ዛሬ የሚደረጉ ጨዋታዎችን እንዲሁ ከጥቆም አንጻር ሀሳብ ለመስጠት የመጣሁበት ፕሮግራም ተጠናቋል። ለሰጣችሁኝ ጊዜ ከልብ ከልብ ነው ማመሰግነው። ኤችዲ ስፖርት ነው፣ መልካም ጊዜ ብያለው።